ብሎግ አሰላም አለይኩም ረመቱላ ወበረካቱ ድና የተከበራችሁ ቻናል የቤተሰቦች እንደምናላችሁ፣ ላይክሽር ሰብስክራ ማድረግ ጀምሩት ብሎጋችንን ተከታተሉ እስከ መጨረሻው። አመሰግናለሁ ስለምታበረታቱኝ እና ኔ ቁጭ ውይሄ እየጠበቅኳቸው ነው። እነሱ ወፍ የለም ማለት ነው። እያጣጥያስኩ ምን እያልኩ እየጠበኳቸው ነው። እንደዛ አምሮ ቢፈካ ብዬ ፍረዱኝ ማለት ነው። ፍረዱኝ ፍረዱኝ። የሀበሻ ቀጦር መቼም አይታመንም። በቃ ትላላችሁ ማለት ነው እንዴት አያችሁኝ ዛሬ አምሮብኛል አይደለም

ቤተሰብ እንዴት ናቸው? ደህና ናቸው ወይ? ከዛሬ ከብሎጋችን መሃል እንግዲህ ቤታችንን ፏልና አድርግ እንግዳ አለብኝ። ዛሬ እንግዳ ይመጣብኛል። እንግዳዎች ማን እንደሆነ ደግሞ በኋላ እንግዲህ እናያቸዋለን ማለት ነው። ምን እንደዚህ ላድርግና መቀየር አለብኝ። መቀየር አለብኝ ማለት ነው ዛሬ ራስ አልቀይርም ጊዜ ስለሌለኝ ትራሱን አልቀይረውም ማለት ነው። ነገር ግን ትላልቁን ብቻ አለብሰዋለሁ ማለት ነው። ትላልቁን እናልበስ። ያው የእኔ እንትኑ በዚህ ነው ማለት ነው። በጎን አይደለም በዚህ ነው የሚቆጠረው። ላሳያችሁ። ከወደዳችሁስ ማሰራትም ትችላላችሁ ማለት ነው። የኔ እንደዚህ ትልቅ የሚደረግ ነው። ፍራሹም እንደምታውስ ትልቅ ፍራሽ ነው ማለት ነው። ትንሽ ፍራሽ አይደለም፣ ትልቅ ፍራሽ ነው የኔ። ልዩነቱን ትንሿን ፍራሽ እና ይሄንን አሳያችኋለሁ እና አሳያችኋለሁ። እንደምታውስ ብዙም አያደክሙም ብዙም አይደክም ማለት ነው። ይሄው ቶሎ ጥልፍ ይላል ማለት ነው። ይሄ ራሱ አሪፍ ነው። አንደኛ ጨርቁን በጣም ሰፊ አድርጋ ነው የሰራችልኝ። እጇ ይባረክ። የሰራችልኝ ልጅዮ ሴር ሲያሰራት የእናንተን አይተው እንዲገዙኝ ይሆናልም ብላ ነው የሰፋችልኝና ጠባብ አይደለም እንደምታው ሰፊ ነው ማለት ነው። ሰፊ ነው ይኸው ሰፊ ነው እላችኋለሁኝ። በሁለቱ ከለርም ይሆናል እንደምታዩት፣ በዚህም በዚህም ከለር ይሆናል ማለት ነው። ለማንኛውም አብረን ቶሎ ቶሎ ማልበስ ስላለብኝ ሌላ ስራ ስላለኝ ዛሬ የምቀይረው እውት እንግዲህ የድሮ የድሮዋች ነች። ልዩነቱን እውት ቆይ ላሳያችሁ ማለት ነው። ህች ፍራሽ ና ህች ፍራሽ ና ይህ ፍራሽ ልዩነቱን እውስ ማለት ነው። ቆይ ያኛውን እንትን ልበል እና አሳያችኋል። ትልቅነቱ ማለት ነው ይሄ ፍራሽ እና እቺ ፍራሽ ልዩነት አላት ማለት ነው። አሁን ለቤታችሁ ስታሰሩ በዚህ ፍራሽ ብታሰሩ ሀሪፍ ነው። እቺ ሀሪፍ ናት ለሳላ ማለት ነው። ይሄ ደግሞ ትልቅ ነው። ይሄ እንደምታዩት ትልቅ ነው። እት እኩል እኮ አይደሉም ማለት ነው። ይሄው እኩል አይደሉም ማለት ነው። ስለዚህ የትንሽ ከፍ ስለሚል ለጠባብ ቤት ያጣባል በዚች አይነት ብታሰሩ ለዚች አይነት ልብስ ብገዙ የዚች አይነት ፍራሽ አርጋችሁ ብታሰሩ የተሻለ ኖራለሁኝ። ምክንያቱም ይሄ ትልቅ ስለሆነ ማለት ነው። እኔ ዛሬ እችን አላነጥፋትም። የራሱ ፍራሽ ስላለ የራሱን ፍራሽ ነው ማለብሰው ማለት ነው። ቤተሰብ እና እሴ ያውን ግዳ እየመጣ ነው ብያችኋለሁ። ግዳ ጠራ አርገዋለሁ አቧራ ምናምን ስለሚገባበት ብቻ ነው ያው፣ ውላችኋለኝ ቲቪ ስታንዴ ምናምን ጊዜ ነው የምጠርገው፣ ግን አቧራ ይበልበታል ምናምን፣ ያው ሴት ሲበዛ ጎመን ጠነዛ እንዳይባል አሁን እንደዚህ ፋፋ ያደረኩት ማለት ነው። ካሜራዬ ራሱ ዞረ። ምንኛውም ቲቪ ስታንዴም እንደዚህ አደረኩት ማለት ነው። እንደዚህ አደረኩት፣ ወደ ሌላው ስራ እንዲሄድ ቤቴ እንደዚህ። እንደዚሁም ደግሞ እንደምታዩት ቤቴን ፏ አደርኩት ማለት ነው። ትራስ አልቀየርኩም፣ ትራስ ጊዜ ለሚፈጅብኝ ማለት ነው። መያስግባት ግን እንደዚህ አደረግኩት። ሌላ ጊዜ ደግሞ ከለሩ ስቀይረው ያው ከለሩ ይታያል ማለት ነው። ሁለተኛው ከለር ብቻ ቤቴን እንደዚህ አደረኩት ማለት ነው። ሳላይን ቡና ቡና እናቀራርባለን ማለት ነው። በስሱ ይሄን መስራት ትራስ አለኝ ግን ትራሱን ይሄን ብቻ አውጥቼው ነው ማለት ነው። ያው ጥቁ ቢልብኛል ሲወደ አድግ ትራሱ ነውና ቤቴ ትንሽ ስለሆነች ለዛ ነው እላችኋለሁ። ይሄን ንጣፊያው ከአረብ ሀገር ነው ያመጣሁት። አሁን ብርድ ስለሚቀዘቅዝ ውርጭ ስለሆነ ሳይድ እግሬን እያመመኝ ነው ስላለ ይሄ ፕላስቲኩ ለዛ ነው ያነጠፍኩት እላችኋለሁኝና፣ ያምራል ለማንኛውም ያው አንዳንድ ነገር የሚጠቅም ነገር ይዞ መምጣት ከአረብ ሀገር አሪፍ ነው ብዬ አስባለሁ። ይሄ ካመጣሁት ቢያንስ ከስምንት ዓመት ከዘጠኝ ዓመት በላይ ተቀምጧል ማለት ነው። እንግዲህ ያው አሁን እኔ እየተጠቀምኩ እገኛለሁ ማለት ነው። አንዳንድ የሚጠቅም ነገር ከሳልባጅ ይዛችሁ ከመጡ ግን አንዳንድ የሚጠቅም ነገር ይዛችሁ ብትመጡ ትጠቀማላችሁ። ብዙም ኪሎ የማይሆን ማለት ነው። እና እንደዚሁም ደግሞ ብርድ ልብሶች አሳያችኋለሁ በሌላ ቀን። ጠቃሚ ጠቃሚ የሆኑ ነገሮች ቀለል ቀለል ያሉ ነገሮች ይዛችሁ ብትመጡ እናንተም ትጠቀምበታላችሁ። አላችሁ ካርጎ ከማረጋችሁ እራሳችሁ ይዛችሁ መጡ ማለት ነው። ሀባይቦች፣ ይሄን ይመስላል ጽዳታችን ማለት ነው። እንግዲህ እቃን ጠብና ወደ እንትናችን እና ቤተሰብ ቤቴን እንግዲህ ጨረስኩኝ። አዘገጃጀቴ እንደምታዩት ቡና ምናምን አቀራረብ ያለው ቡና ማለት ነው። ሌላው ስራ ይቀረናል። ቀምና እናጣጥበዋለን ቤት እንደዚህ ፏፎሽ አድርግ ማለት ነው። ወደ ደግሞ ቃ እናጣጥብና ያው ቤት የጠባ ነች ቢሆንም ትበቃለ። አልሐምዱሊላ ሰው ቤት ክራ ይቀመጣለ። እና ደግሞ እቃችን እናጣጥቧለን እላቸዋለሁኝ አብራቸው የሆኑ እቃ ደግሞ እዚ ቁጭ እቃ እናጣጥብና እንገናኛለን ማለት ነው። ሀባይ አብራቸው የሆኑ ለኤክሰርሳይዝ ቅርብ ያደርጋችሁ አበረታቸሁ ክኩ ፍርስ ስማይል ከሆነባችሁ በሚሪንዳ ጠርሙስ ሆነ በኮካ ጠርሙስ እንደዚህ ወይንም በውሃ ብርጭቆ እንደዚህ አድርጋችሁ ላም ማድረግ ትችላላችሁ፣ ማለት ነው። ክክ ስሰሩ ፍጥጥ ከሚል ወይንም ሽሮ ከመጨመር ይሻላል ማለት ነው። ሀባይብ እኔ እንደምታውስ እንደዚህ አድርጌ ድቅቅ አረገዋለሁ ማለት ነው። ላም እንድልልኝ እንዳይፈጥ እና እንደዚህ አደርገዋለሁ ያለው ማለት ነው። እንደምታውቁት ያለ ነው። እዚህ ደግሞ ሽንኩርታችንን በዛው ባክክ በሰሩበት ስለሆነ እየሰራው ታለው ሽንኩርታችንን ነው እና ሽንኩርት እንደዚህ ነው ማለት እንደምታውቁት በርበሬ ጨምሮ ያለው ጨመርኩኝ ማለት ነው። እያደረግነው በኋላ ከዛም ከክኩ ትንሽ ጠፋ አደረኩና ከውሃ ከመረቁ ከክኩ መረቅ ማለት ነው። ከዛ ንዝህ ሸው ሁሉም ጨምሬዋለሁ ማለት ነው። እስከዛ ድረስ ሌላ ደሞ አልጫ ስለምሰራ እንትንናል ማለት ነው። ፋሚሊ እና እንደዚህ እያደረኩኝ እንትን አልኩት ማለት ነው እንዳያቃጥል ከዚም በኋላ ይጨመራል ማለት ነው። ቅድም ያሽሁትን ክክ እንደዚህ ጨመርኩት። የክክ ቀይ ነው የምሰራው ማለት ነው። አልጫ አይደለም እንደምታውት፣ ቀይ ነው በቀዩ ማለት ነው። ከዚህም በቀዩ እንደዚህ ያደረኩት ማለት ነው ፋሚሊ ወጣችን እንደዚህ እየበሰለ ነው ማለት ነው። ያው ክኩን ስለ እንትን ስላልኩት ስላፈረስኩት ነው ድቅቅ ስላደረኩት ነው ማለት ነው። እና ይሄን ይመስለው ወጣችን። ምሳ እንዳትቀሩ ባይም ማለት ነው። ቤተሰብ የቀኝ ስራችንን ስንኩርት እንደዚህ ያረኩነ ዘይቱን በርከት ያረኩት ያቀኝ ነው ማለት ነው። ቀይ ስል ጠብስ ስለሆነ ቀይ ስሪን ደግሞ እንደዚህ በበሻራ እንትን ብየዋለሁ ማለት ነው። አሁን እንጠብሳለን። እንደምታወስ ቀይ ስሪን ጨምሬያለሁ ማለት ነው። ሬ ነው ነው የእንትን ያልኩት ማለት ነው። ንበስ የምሰራው ማለት ነው። ነራ ቆዩ፣ እና ቤተሰብ ቀይ ስሪን እንችለትነ በቀጫጭ ነው የሚያደርኩት። ቶሎ እንዲበስልኝ ነው ያው በዘይት ብቻ ጠብሰው ከዛም በኋላ ድንች ጨምርበታለው። ድንችን በዛ አይነት ዲዛይን ከትፌዋለሁ ማለት ነው። ይሄ እንትኑ ስላለኝ በዚህ ማለት ነው። እና ድንቻችን እንጨምራለን። ቀይ የሆነው ያው ቀይ ስር በትንባልኩበት ስላደረኩት ነው። እና ሲያቀይ ነው ደግሞ እንደዚህ የከተፍኩት። እኔ ድንች ደስ ይለኛል፣ ቀይ ስር ጋራ ጉብ ጉብ ሲገኝ ማለት ነው ም እንደዚህ አድርገን እንጠብሰዋለን ማለት ነው። ባይ ቦቼ ያው ማያ የለኝም ግን ዝም ብዬ ፈላስፋ ነኝ ማለት ነው። እንደዛ ነው ስንታችኋል። እንደዚህ ይጠበሳል አብሮ ማለት ነው። ቤተሰብ ቤተሰብ፣ እና ይህን ይመስላል እንግዲህ ቃሪያ ጣል ጣል ተደረገበት እላችኋለሁ።